ሰላም ተናስትልን ስጥልን። ክብራንተ መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱሾ ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆን በወለጋ ምድር በአማራዎች ላይ ዘግናኝ ጭፍጨፋ ተፈጸመ፣ የጦር አዛዥም በፋኖ ተማረከ፣ የደህንነቱ ሰው በቁጥጥር ስር ዋለ፣ የድሮን ጥቃቱም ተወገዘ። አሁን ወደ ዝርዝሩ እንሄዳለን። አብራችሁ ቆዩ። ሰባተኛ ቀኑን የያዘው ዘመቻ አርበኛ አደም አሊ አባናደው በአማራ ወሎ ግንባር አመርቂ ተግባሮችን አስመዘገበ። ለተከታታይ አራት ቀናት በተደረገው ትንቅንቅ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አፋራ ቀጠና ምኒልክ ንጉስ ሚካኤል አሊ ኮር መካነ ሰላም ቀጠና ውስጥ በሰራቸው ልዩ ኦፕሬሽን ቁልፍ የጠላት ኃይል አመራሮች መደምሰሳቸው ተገለጸ። በሰሞኑ ኦፕሬሽን የአድማ ብተናሃ ሶስተኛ ክፍለ ጦር ዘመቻ መሪን፣ ጨምሮ የቦረና ወረዳ ሚሊሻ ጽህፈት ቤት ሻምበል ኃይሉ፣ የመካነ ሰላም አስተዳደር ሚሊሻ ጽህፈት ቤት ኃላፊ አቶ ሰይድ አብይ፣ የሚሊሻ መቶ መሪ አቶ አረጋው ክብረት ምንበል ኃይሉ እንዲሁም ከነዚህ ጋር በድምሩ ከሰባ አምስት በላይ የጠላት ኃይል መደምሰሱ ነው የተገለጠው። የሰሜን ምዕራብ እዚህ ሳምንት መቶ አንደኛ ክፍለ ጦር አርባ አምስተኛ ክፍለ ጦር አንድ ሬጅመንት ሰራዊት ጁኒየር የትምህርት ቤት ካምፕ አድርጎ ተቀምጦ የነበረ ሲሆን የኮሩ ሰራዊት ወደ ከተማይቱ መጠጋቱን ተከትሎ ነው ቀድሞ ሲፈረጥጥ ጥቁር አማራዎች የአድማ ብተን ኃይልና መንገድ መሪዎች የሆኑትን ፖሊሶችና ሚሊሻዎችን ለእሳት ዳርጓቸዋል። የአድማ ብተን ኃይል ሀያ ሦስተኛ ክፍለ ጦር በርካታ ኃይል ከሰሞኑ ኦፕሬሽን መደምሰሱም ነው የተገለጠው። የሚሊሻ ጽህፈት ቤት የመረጃ ደህንነት ስራዎችን ሲያከናውን የነበረና የሚሊሻዎቹ ጠርናፊ የነበረው አቶ ሞገስ አብዬ በቅጽል ስሙ ቡላ የሚባለው በውጊያ መሃል በኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ ተወርዋሪዎች የተማረከ ሲሆን የአርባ አምስተኛው ክፍለ ጦር አመራሮች ቡላ ከሚመሩበት ዙሃ ሶስትና ድሽቃ ቢማረክብን ይሻላል ነበር ማለታቸውን የውስጥ ምንጮች አጋልጠዋል። ቡላ የባንዳዎቹ ቁንጮ የሚባል አደገኛ የጠላት መጠቀሚያ ግለሰብ ሲሆን በንጹሐን መንደሮች እየገባ ይህን የጽንፈኛ ደጋፊ ነው፣ ይህ አንድ ጽንፈኛ ዘመድ አለው ወዘተ እያለ ሲያስረሽን እንደነበረ ነው መረጃዎቹ የጠቆሙት። ቡላ አሁን ላይ በፋኖ ቁጥጥር ስር ይገኛል። እጅግ ከፍተኛ ቁጥር ያለው የመከላከያ ኃይል አሁንም እጁን ለፋኖ እየሰጠ እየተማረከ የቀጠለበት ተጋድሎ ወደፊት እየገሰገሱ ፋኖቹን ድል በድል እያጎናጸፋቸው እንዳለም ነው የተገለጸው። የንጉስ ሚካኤል አሊኮር ኢንጂነር ደሳለኛ ሰፋ ክፍለ ጦር ጥላሁን ፋንታ ብርጌድ በኩል አቶ ታከለ ይፍሮ የሚባለው ቀንደኛ ምንሻና ሰላቶ ከተደበቀበት ቤት በመግባት ከነትጥቁ በቁጥጥር ስር መዋሉም ተገልጧል። በአቶ ታከለ ይፍሩ እና በአቶ ሞገስ አቡዬ ቡላ በተጨማሪ አቶ ሀሰን እሸቴ እና አቶ አከለ ተስማው ከሌሎች አምስት ባንዳዎች ጋር በፋኖ ቁጥጥር ስር መግባታቸው ታውቋል። የጥላውን ፋንታ ብርጌድ የአድማ ብተናና ካምፕ ከቦ ባደረገው ትንቅንቅ ነው ካምፑ ሙሉ በሙሉ ተቆጣጥሮ ተተኳሾቹን እናርጋ የሚባል ሁለት ዘመናዊ መሳሪያ፣ ያስለቃስ ጭስ መተኮሻ መሳሪያ፣ የህክምና ቁሳቁሶች፣ ሬሽኖች እና ሌሎች የጠላት ንብረቶችን መረከብ መቻሉም ታውቋል። የኮሩ አካል የሆነው የወግድ መብረቅ ክፍለ ጦር አንደኛ ሻለቃ ኃይል እና ከአፋ ባ ምዕራብ አማራ ቀጠና ቴዎድሮስ እዝ ዘጠኛ ክፍለ ጦር የመጣው አንድ ሻለቃ ኃይል በአርበኛ ፈቃዱ ገንበር ከሚመራው ኢንጂነር ደሳለኛ አሰፋ ክፍለ ጦር ጋር ሁለት ብርጌዶች ከተውጣጡ አህዶች ጋር በመሆን በሰሩት ታላቅ ኦፕሬሽን ከተማዊቱን ሙሉ በሙሉ የተቆጣጠሩት በማግስቱም የወግድን መብረቅ ክፍለ ጦር አንድ ሻለቃ ኃይል አየር ማረፊያ በተባለ ቦታ ሀያ ወታደሮችን ሊደመስስ መቻሉ ነው የተገለጸው። የንጉስ ሚካኤል አሊ ኮር ወታደራዊ አዛዥ አርበኛ በመኮሪያ እና የኮር ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን በመምራት ትልቅ ተግባር መፈጸማቸውም ተገልጿል። በዚህ በመከሰናም ግንባር በተደረጉትም ታላላቅ ውጊያዎች ድል እየተጎናጸፈው የአማራ ኃይል በተለይ በኢንጂነር ደሳለኝ አሰፋ ክፍለ ጦር አካል የሆነው ጌታ ሰው አስረስ ብርግድ በተለምዶ ሰኞ ገበያ በተባለ ስፍራ አንድ የሚሆኑ የአርባ አምስተኛው ክፍለ ጦር ወታደሮችን እስከ ወዳኛው መሸኘቱ ነው የተገለጠው። የብርጌዱ አዛዥ አርበኛ ዱቤ እና ምክትሉ አርበኛ ሻምበል አብሬ የመሩት የሰኞ ገበያ ኦፕሬሽን ስኬታማ ስለነበረ ጠላት ተሰባብሮ ሊመለስ መቻሉ ተገልጿል። በደረሰበት ሽንፈት የተደናገጠው ጠላት ወደ ንጹሐን ሞርተር አስወንጭፎ በመተኮስ የግፍ ግፍ የፈጸመ ሲሆን ተዋ በሚባል ቀበሌም ውስጥ መኖሪያ ቤት ተቃጥሎ አንድ እናት ተሰውታለች። በቃጠሎም ቤቱ ውስጥ የነበሩ ሌሎች የቤተሰቡ አባላትም ላይ ጉዳት መድረሱ ነው የተረጋገጠው። ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቁ ክፍለ ጦር የተውጣጡ አሃዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ዘጠነኛ ሳሙኤል አወቀ ክፍለ ጦር አሃድ ጋር በመቀናጀት ነው በመከነ ሰላም ግንባር የጠላትን ኃይል በመደምሰስ በማቁሰል በመበታተን እና በመማረክ ከጥቅም ውጭ አድርገው መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስር አውለዋታል። በኦፕሬሽኑ የአድማ ብተና ሶስተኛ ክፍለ ጦር በርካታ ያለ የተደመሰሰ ሲሆን የመካነ ሰላም አስተዳደር ሚኒሻ ጽፈት ቤት አመራር የሆነው አቶ ሰይድ አብዬን ጨምሮ ሌሎች ባንዳዎች እስከ ወዲያኛው መሸኘታቸው ታውቋል። በድምሩ ከአርባ አምስት ያላነሰ ጠላት የተደመሰሰ ሲሆን በርካቶቹም መቁሰላቸው ነው የተገለጸው። ውጊያው ሲጀመር ራሱን ለመከላከል አስቦ በየማረፊያው በለገ አማራ ወንዝ እና በከተማይቱ መሃል በቡድን መሳሪያ የታገዘ ውጊያ የከፈተው ጠላት የጀግኖች ክንድ ቀምሶ ከጥቅም ውጪ መሆኑ ተረጋግጧል። መከነ ሰላም ከተማን ውስጥ የሚገኘው የቦረና ማረሚያ ቤትን በመክበብ ፋኖ ባደረገው ትንቅንቅም በርካታ እስረኞች ማስለቀቅ መቻሉ ተረጋግጧል። ፋኖ ባደረገው ታላላቅ ድሎች ከፍተኛ መከላከያ የጦር አዛዦችን ጭምር በቁጥጥር ስር ማድረጉንና በርካቶቹ የተገደሉ ሲሆን አንዳንዶቹም መማረካቸው ነውና የቆሰሉትም በፋኖች መውደቃቸው ነው የተገለጸው። በፋኖ ቁጥጥር ስር ከወደቁ ከተመቱና ጉዳት ከደረሰባቸው በኋላ እንኳን ፋኖ በክብር ነው የተቀበላቸው። የተጎዱ የጦር መሪዎች ኮሎኔልን ጨምሮ ለደረሰባቸው ጉዳት ሕክምናም ተደርጎላቸዋል። ከተያዙት የጦር አዛዦች ኮሎኔሩ እንዲህ ቆስሎ በፋኖች እጅ መገኘቱንም ለማወቅ ችለናል። እንደምታየት ኮነር ያሉ ነው ዛሬ በዚህ ልክ የተጋለጠ። ፋኖቹ ከያዟቸውን በኋላ እንኳን ቢሆን ምንም እንደማያደርጓቸው ማረጋገጫዎቹ በብዙ ጊዜ እየተገለጹ ነው የሚገኙት። ይሁን እንጂ በመንግስት በኩል በእርግጥ ፋኖችን የመያዝ እድል አልገጠማቸውም እንጂ ቢይዙ ምን ሊያደርጉ እንደሚችል መገመት አዳግትም። ምክንያቱም በንጹሃን ላይ እየተፈጸመ ያለው ጭፍጨፋ እጅግ ዘግናኝ ነውና። አገዛዙ ባለፉት ቀናት ወልዲያ ከተማ ዙሪያ 11 የድሮን ጥቃት እንዳደረገ የተገለጸ ሲሆን በዛሬም ዕለት በራያ ቆቦ ወረዳ ቃሊም ከተማ 12ተኛ የድሮን ጥቃት መፈጸሙ ነው የተረጋገጠው። እንደ መረጃ ምንጮቻችን ከሆነ የራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤት አካባቢ በአገዛዙ ባደረገው የድሮን ጥቃት አራት ንጹሐን እንደተገደሉ የአካባቢ ምንጮች ገልጠዋል። ምንጮቹ አክለውም አራት የአካባቢ ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት ነው የድሮን ጥቃት የተፈጸመባቸው ብለዋል። በትላንትና ዕለትም ከላሊበላ ከተማ በቅርብ ርቀት ላይ የምትገኘው በአንድ ቋጥኝ ተፈልፍሎ በተሰራው ገነት ማርያም ቤተክርስቲያን ቅጥር ግቢ ውስጥ የተመሳሳይ ድሮን ጥቃት እንደተፈጸመ ይታወቃል። ከትላንት ወዲያም እንዲሁ ሳንቃ ጤና ጣቢያ በፈጸመው የድሮን ጥቃትም በሕክምና ላይ የነበሩ ንጹሐንን ጨምሮ የሕክምና ባለሙያዎች እንደተገደሉ ይታወቃል። የወግዲ ወረዳ ሰላም አስከባሪ አባላት የባንክ አካውንት ቁጥር እና ቀበሌዎችን የያዘው መረጃ ከቦረና ወረዳ ምንሻ ጽፈት ቤት ሰላቶች እጅ መገኘቱ ተረጋገጠ። ሰላም አስከባሪ ሚሊሻ አማራ 87 የተባሉ ሲሞቱ 80ሺህ ብር ካሳ ለቤተሰቦቻቸው ስለሚሰጥና በህይወት ሳሉ ደግሞ 7 ሺህ ብር ደሞዝ ስላላቸው መሆኑን ነው የሚኒሊክ እዝ በምክትል ፖለቲካ ዘርፍ አርበኛ ሞገስ አበራው ከዚህ ቀደም መግለጹ የሚታወስ ነው። እነዚህ ከላይ የተዘረዘሩት የመካነ ሰላም ሚሊሻዎች የነበሩና ወግዲያ ወረዳ ላይ ለአንድ ወር ያህል ስልጠና ወስደው መስከረም 16 ቀን ተመልሰው መካነ ሰላም መጥተው ግማሾቹ ሞተዋል፣ ግማሾ እጁ ደግሞ ተማርከዋል። ፋኖ በተለያየ ቦታ በሚያደርጋቸው ተጋድሎች አሁንም በርካታ ከተሞችን መቆጣጠሩ ተገለጠ። ተጠናክሮ በቀጠለው ዘመቻ አባናዶው ተንታ እንጀብር ከተማን በፋኖ ቁጥጥር ስር ገብታለች። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ልጅ ኢያሱ ኮርቤታ አማራ ክፍለ ጦር ነው የደቡብ ወሎ ዞን ተንታ እንጅባራ ከተማን በቁጥጥር ስር ማስገባቱ የተገለጠው። በአሁኑ ሰዓት በተለይም በወሎ ላይ እየተደረገ ያለው ተጋድሮ ጠንክሮ መቀጠሉ ያስጨነቀው የመንግስት ኃይል የተለያዩ እርምጃዎችን ቢወስድም ግን ትግሉን ማቋቋም ተስኖታል ነው የተባለው። ሰራዊቱ በገፍ እየከዳ መሆኑን የሸዋ ፋኖ ገለጸ። የአማራ ፋኖ ህዝባዊ ድርጅት አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነችው የንስሮች ስብስብ የሆነው ጀግናው የአጼ ቴዎድሮስ ክፍለ ጦር እየተቀላቀለው የብልጽግና ስርዓት የተማረሩ አንድ መቶ አንደኛ የአየር ወለድ ኮማንዶ አባላቶች ናቸው። በገፍ ፋኖን እየተቀላቀሉ የሚገኙትም በመራቤቴ አውራጃ የተቀላቀሉ የፋኖ አባላቶች ስለ ብልጽግና መዝቀጥ ሲናገሩ እኔ መከላከያ የተቀላቀልኩት ሀገሬን፣ ዳር ድንበሬን ላስከብር ብዬ ነው። ነገር ግን የመንግስት አካላቶች ጠንካራ መከላከያ ፖሊስ ተቋምና ብሮክራሲያዊ ተቋማት ሊኖሩት ሲገባ አማራ ክልል የመንግስት መዋቅርን በህዝብ በመፈረሱ መከላከያ ሰራዊቱ ያለ ስራው ገጠር ቀበሌ ገብቶ የሊቀመንበር ስራ ይሰራል። ይህ ደግሞ እኔ ላለውበት የአየር ወለድ ኮማንዶ አሃድ ውርደት ነው ሲል ነው የተናገረው። ፋኖም ከተቀላቀሉት የአየር ወለድ አባል አንዱ በዚህ ውርደት ፋኖ ዘረኛ ጽንፈኛ ነው የሚል የሐሰት ፕሮፓጋንዳ ቢነዙ ምንም እንኳን ብሔር አማራ ባይሆንም ፋኖ በጠላትነት የፈረጀውን ህዝብ ስለሌለ በሙሉ ልብ መጥቻለሁ አብሬ ለመታገልም ዝግጁ ነኝም፣ ብሏል። የኦሮሚያ ክልል የሆነችው ወለጋ ዞን ዛሬም በአማራ ደም ጨቅይታለች። በሚያሳዝን ሁኔታ አገር መንግስት ያለም አይመስልም። አማራዎች በየቀኑ እየተጨፈጨፉ ናቸው። የዛሬው ግን የደቡ ግድያ ነው ብለዋል። የድረሱልን ጥሪ እያሰሙ የሚገኙት በወለጋ የሚገኙ አማራዎች መከራ ውስጥነን አሉ። በመንገድ አልሄድንም፣ በከተማ እንቀሳቀስ አልቻልንም፣ እየታፈስን እየተገደልን ነው ብለዋል። መንግስት በተደጋጋሚ ጊዜ የድሮን የድረሱልን ጥያቄ ብናቀርብም አዳማጭ አተናል ነው አሉት። አማሮቹን ለመያዝ በዚህ ሁኔታ እያሰቃዩቸውና እያባረሯቸው መሆኑን የደረሰ መረጃ ይህን ይመስላል። ይህ ሁሉ ጩኸት የምትሰሙት በዚሁ በኢትዮጵያ ወለጋ ምድር ላይ ነው። በሚኖሩበት ቤታቸው ጭምር ሳይቀር እየታፈኑ እየተገደሉ ናቸው። የዚህ ደግሞ ለየት የሚያደርገው በደቡብ መሆኑ ነው። አማራ በመሆናቸው እንደ ዜጋ አልታዩም፣ እንደ ሰውም አልተቆጠሩም። በየጊዜው እየተጨፈጨፉ ነው የሚገኙት። እጅግ ዘግናኝ ተግባር የሚፈጸምበት የአማራ ሕዝብ ዛሬም መሄጃ መቀመጫ አጥቷል። በወለጋ ምድር ታዲያ ከምስራቅ ወለጋ አርጆ ጉዲቱ ከተማ ነው ይህ መረጃ የደረሰን። በከተማው የሚኖሩ የአማራ ተወላጆች በክልሉ የጸጥታ ኃይሎች ስምሪት ነው በምታዩት ሁኔታ በከተማው ውስጥ እየተሳደዱ እንደ እብድ ውሻ እየተለቀሙ እየተገደሉ የሚገኙት። የደቦ ፍርድ እየተፈጸመባቸው ነው። ጽንፈኛ የኦሮሞ አክቲቪስቶች ሳይቀሩ በዚህ ሁኔታ ቅስቀሳ ላይ ነው የሚገኙት። ወለጋ አርጆ ይላል ይህ ጸረ አማራ የሆነ ሰው ወለጋ አርጆ ላይ አባይን ተሻግሮ ህዝብ መጨፍጨፍ የጀመረው ፋኖ ህዝቡ በዚህ መልክ ከበባ በመፈጸም አንቆ እየያዘው ነው ሲል ይገልጣል። አገር መንግስት አለን ብለው የሚኖሩ የአማራ ልጆች እንዲህ በደቡ እየተጨፈጨፉ መሆኑ እጅግ ያሳዝናል። በከተማው የአማራ ተወላጆች በከተማው የአማራ ተወላጆች ታድነው እየተገደሉ ነው። የደረሱልን ጥሪውን ያዳመጣቸው ማንም እንደሌለ ተገልጿል። አርጆ ጉድቶ ማለት በምስራቅ ወለጋ ዲጋ ወረዳ ስር የምትገኝና የዞኑ መቀመጫ ከሆነችው ነቀምቴ ከተማ በስተ ምዕራብ በኩል በግምቱ ስልሳ ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። ከነቀምቴ ግንቢ፣ አሶሳ ባለው የፌዴራል መስመር ከድዴሳ በቅርብ ርቀት የምትገኝ እጅግ በርካታ ቁጥር ያላቸው አማራ ተወላጆች የሚኖሩባት ከተማ ነች። ዛሬ እየለቀሙ እያጠፏቸው ነው። በተለይም ከከተማ ለቅመው ካወጧቸው በኋላ በዚህ ሁኔታ ጫካ ውስጥ ተሰብስበው እየተጨፈጨፉ እየተጣሉ ነው የሚገኙት። የድረሱልን ጥሪያቸው ያዳመጠ የለም። በየጫካው እንዲህ እየተጣሉ ናቸው። ሰው ወለጋጌዘጥ ኖ መጋላ አርጆ ግድቱ ፋኖ ቀበምቴ ሙመኒጤ ያይ ቀቤ ኩኖ ሜሻ ጅን ቀቤኖ ደበሴና ተመልካች አድማጮቻችን እንዲህ አይነት ግፍና በደል በሚፈጽባት ምድር ነው ታዲያ። በተለይም የአማራ ክልል ባለስልጣናቶች ዛሬም የራሳቸውን ዜጋና ወገን እያስጨፈጨፉ የሚገኙት የደረሱልን ጥሪ ቢያቀርቡም አዳማጭ ያጡ የአማራ እናቶች ህፃናቶች ሳይቀሩ እየተጨፈጨፉ ነው። በኢትዮጵያ ምድር ብልጽግና መልካም ሰርቷል፣ ደግ እያደረገ ነው የሚሉ አካላቶች ስለዚህ ጉዳይ ትንፍሽ አይሉም። ይበልጡንም ጭፍጨፋው ልክና ተገቢ ነው ከማለት በዘለለ የደህንነት አባል ነኝ እያለ ህብረተሰቡን ሲያጭበረብር የነበረው ግለሰብ በቁጥጥር ስር ዋለ። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ እያለ ህብረተሰቡን ሲያስፈራራና ሲያግት የገንዘብ ሲቀበል የነበረው ግለሰብ መያዙን ነው የአዲስ አበባ ፖሊስ ያሳወቀው። ዳዊት ጥላሁን ወይም ምንተስኖት ጥላሁን የተባለው ተጠርጣሪ ሐሰተኛ ኢንሳን መታወቂያ በመጠቀም ወንጀሉን ሲፈጽም እንደነበረ ነው የተገለጸው። ከህብረተሰቡ የመጣውን ጥቆማ መሰረት በማድረግ የብሔራዊ መረጃ ደህንነት አገልግሎት፣ የአዲስ አበባ ፖሊስ ባደረጉት የጋራ ክትትል ግለሰቡ መስከረም 16 2018 በቁጥጥር ስር መዋሉም ነው የተገለጠው። ይህ ተጠርጣሪ ከሜክሲኮ ወደ ጋርመንት በታክሲ እየተጓዘች የነበረችን ሳሮን ተስፋ የተባለች የግል ተበዳይን ደህንነት ነኝ በማለት በማስፈራራት እና በመደብደብ ጉዳት ያደረሰባት ሲሆን ጉዳዩ በማህበራዊ ሚዲያ መሰራጨቱም አይዘነጋም። ፖሊስ ግለሰቡ በፈጸመው ጉዳት በህግ እንደሚጠየቅም አሳውቋል። ትብብር ለኢትዮጵያ አንድነት በሳንቃ ጤና ጣቢያ ላይ የደረሰውን የድሮን ጥቃት አወገዘ። የእናት ፓርቲ የያፓ ኤፒአርፒ ጨምሮ በርካታ ተቃዋሚ ፓርቲዎችን ያካተተው ትብብር ለኢትዮጵያ አንድነት የተሰኘው ህብረት በአማራ ክልል ሰሜን ወሎ ዞን በምትገኘው ታንቃ ከተማ ውስጥ የመስከረም አስራ ሰባት በኢትዮጵያ ዘመን አቆጣጠር የድሮን ጥቃት አስመልክቶ መግለጫም ሰጥቶበታል። ህብረቱ ባወጣው መግለጫ መስረት በጥቃቱ በአንድ ጤና ጣቢያ ላይ የደረሰ ሲሆን የሶስት ንጹሃን ህይወት ሲያልፍ የጤና ጣቢያ የጽዳት ሰራተኛ የስድስት ዓመት ህፃን ከፍተኛ አካል ጉዳት ደርሶባቸዋል ብሏል። ህብረቱ ጥቃቱን በጥብቅ አውግዟል። አሁን ወደ ውጭ ዜና እናመራለን። አሜሪካ የኮሪደር ልማት ፕሮጀክቱ የንግድ ስራን የማይቻል እያደረጉት መሆኑን የአሜሪካ መንግስት ሪፖርት አረጋገጠ። በአዲስ አበባ ከተማ ተጀምሮ ቢያንስ ከአርባ የአገሪቱ ከተሞች በመካሄል ላይ የሚገኘውን የኮሪር ልማት ፕሮጀክት የንግድ ስራ የማይቻል እያደረገ መሆኑን ነው የአሜሪካ መንግስት አመታዊ የኢንቨስትመንት ሁኔታ ሪፖርት ያረጋገጠው። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል ነው። በአገሪቱ የውጭ ጉዳይ መስሪያ ቤት በየአመቱ የሚያዘጋጀው ይህ ሪፖርት ከ ሰባ በላይ የሚሆኑ አገራት የኢንቨስትመንት አመችነት ሁኔታ የሚዳስስ ሲሆን ወጣውም የዘንድሮ ሪፖርት የኢትዮጵያ የኮሪር ልማት ፕሮጀክት የንግድ ስራን የማስችል እያደረጉት መሆኑን ተናግሯል። የመንገድ ልማት ፕሮጀክት ከንግድ ቦታዎች ፊት ለፊት ያሉ መንገዶችን በማፈራረስ የሚያከናውኑ መሆኑንም ጠቁሟል። አለ የአሜሪካ መንግስት ሪፖርት። ይህ የንግድ ስራ የማይቻል እያደረገ መምጣቱን ያተተው በዚህ የንግድ ስራዎች ቀጥታ ባይነኩም እንኳን ከስራ እንዲወጡ እየተገደዱ ነው ሲል ገልጧል። ኤርትራ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ የኤርትራ ወደቦች ለውጭ ሀገር ወታደራዊ ወይም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደው ወደብ አልባ የሀገራት ስብሰባ ላይ አሳወቀ። ኦስማን በወደብ ዙሪያ የውጭ ሽምግልና ፖለቲካ ተቀባይነት እንደሌለውና በሕግም አስፈላጊ እንዳልሆነ ገልጧል። ወደቤብ ማግኘት ጉዳይ የንግድ ጉዳይ እንጂ የፖለቲካ ወይም ወታደራዊ ጉዳይ አለመሆኑን የገለጡት ኦስማን የኤርትራ ወደቦች ለንግድም ሆነ ለሎጂስቲክ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው አገሮች መካከል በሚደረግ ቀጥተኛ ድርድር መሆኑንም ተናግረዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም፣ ጤና ይስጥልኝ እያልኩ የዘውዱ ሾው ሚዲያን ሸር ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እየጋበትን የዛሬ ዜናዎቻችንን በዚህ ቋጭን። ዜናውን በማቅረብ እስካሁን ከእናንተ ጋር አብሬ የነበርኩት እኔ ዘውዱ መንግስት ያው ነበርኩ። ሰላም ጤና ይስጥልኝ።